የንግስተ ሳባ ቤተመንግስት በአክሱም ከተማ ከሚገኙ የአርኪዎሎጂ ውጤቶች ውስጥ አንዱ ነው። ከስድስተኛው ክፍለ ዘመን ጀምሮ እንደነበረም ነው የምርምር ውጤቶች የሚጠቁሙት። አሁን ያለንበት ቦታ በተለምዶ ድንጉር ወይም ደግሞ የንግስተ ሳባ ቤተመንግስት ተብሎ ይጠራል ወይም ይነገራል። ይህንን ቦታ የተቆፈረው በ1960ዎቹ አካባቢ በፍራንሲስ አንፍሬ የተባለ ፈረንሳያዊ ስነ ቁፋሮ ተመራማሪ ነው የተገኘው ሙሉ በሙሉ የተገኘው በ58 ታይምስ 58 ሜትር ስኩር ሰፍሮ ይገኛል። በጣም ሰፊ የሆነ ወይም ደግሞ ከአክሱም ከነበሩት ቤተ መንግሥታት ሁለተኛ እንደሆነ አንደኛው ታዕካ ማርያም ቤተ መንግስት ይባላል። አክሱም ከተማ ውስጥ ይገኛል። መጀመሪያ አንደኛ የሆነ ታዕካ ማርያም ነው። ይህ ግን በስፋት ይሆን በይዘታው ሁለተኛ ቤተ መንግሥት እንደነበረ የሚነገረው በተለምዶ ቅድም እንዳልኳችሁ የንግስተ ሳባ ቤተ መንግሥት ነው እንደምታዩት ወደ ሃምሳ ሶስት ሩሞችም አሉ። ምን አይነት ቤተ መንግስት እንደነበረ ኦልሬዲ ግልጽ ነው፣ ይታያል። የነገስታቱ ጠባቂዎች፣ የነገስታቱ ዘበኞች፣ የነገስታቱ ሰራተኞች፣ አገልጋዮች መኖሪያ እንደሆነ ይነገራል። የታሪክ መዛግብት እንደሚነግሩን ከሆነ በአክሱም በርከት ያሉ ቤተ መንግስቶች ነበሩ። ይሁን እንጂ የሚበዙት ወድመዋል። የንግሥተ ሳባ ቤተ መንግስት ግን ሙሉ በሙሉ አልወደመም። አሁን ላይም ቢሆን በዘመኑ ለነበረው ይዞታ ማሳያ የሚሆኑ ምልክቶች ይታያሉ። ይሄ በአማርኛ አሸንዳ ይባላል፣ ወይም ደግሞ ውሃ ማፍሰሻ በዛን ጊዜ የነበረ በስድስተኛ ክፍለ ዘመን የነበረ ውሃ ማፍሰሻ ወይም ደግሞ ውሃ ወደ ውጭ ማውጭያ እንደሆነ ነው። የንግስቷ ምግብ ማፍሰያ ቤት፣ ወጥ ማፍሰያ ቤት እንደነበረ ነው የምነገረው፣ ያው ጥናቱ የሚያመላክተው ያ ነው ምክንያቱ የተቃጠለ ውጤቶችን እዚህ ውስጥም ተገኝተዋል። እነዚህ ከሰሃራ በታች የሚባሉ ሀገሮች የጡብ ግልጋሎት ለመጀመሪያ ጊዜ ጥቅም ያዋለች አክሱም ኢምፓየር ወይም ደግሞ የአክሱም ኪንግደም እንደነበረ ጥናቱ ያመላክታል። ስለዚህ ሙሉ በሙሉ ከጡብ የተሰራ የንጉሳኑ የቤት ክችን እንደነበረ ነው ጥናቱ የሚያመላክተው። የአክሱም ከተማ ቱሪዝም ጽህፈት ቤትን የቱሪስት ፍሰቱ ምን ደረጃ ላይ ነው ስንል ጠይቀናል። ከጦርነቱ በፊት በነበረው ሁኔታ ለምሳሌ ወስደን ብናይ በርካታ ቱሪስቶች የሚጎበኝበት ሁኔታ ነው የነበረው። የውስጥ ሀገር ጎብኚዎች እናበረታታለን። ህዳር ጽዮን፣ ሆሳይና፣ አይንወሪ፣ አሸንዳ የምንላቸው በርካታ በዓላትም ስላሉ እነዚህን ተጠቅመን በርካታ ሰው ከተማውን እንዲጎበኝ የምናደርግበት ሁኔታ ነውና በሚሊዮን የሚቆጠር ሰው ነው የሚጎበኛት የነበረው። የውጭ ሀገር ቱሪስቶች ስናይም ከሰላሳ ሺህ በላይ ቱሪስቶች ደርሶ የነበረበት ሁኔታ ነው የነበረው ማለት ነው። አሁን ወደ ነበረበት የመመለስ አዝማሚያ እያየን ነው። ለምሳሌ የውስጥ ሀገር ቱሪስቶች በሚሊዮኖች የሚቆጠር ሰው እየጎበኘን ነው ማለት ነው። የውጭ ሀገር ቱሪስትም ስናይ ያው እየመጣ ነው ማለት ይቻላል። ቱሪዝም እንደ ሀገር የኢኮኖሚ ምሰሶች ከሆኑ ዘርፎች ውስጥ ተጠቃሽ ነው። የዘርፉን ትሩፋት ለመቋደስ ደግሞ የጋራ ርብርብ እናድርግ የአክሱም ከተማ ቱሪዝም ጽህፈት ቤት ጥሪ ነው። መተጋገዝ ያስፈልጋል። ጥሩ ስራ መስራት ያስፈልጋል። እንደ ፌዴራል መንግስትም እንደ ክልልም እንደ ህዝብም እንደ ሚዲያዎችም። እዚህ ያለው ሰላም ሁኔታ ያው እንዳያችሁት በጣም አስተማማኝ ሰላም ነው ያለው። መንግስትም ቢያግዝና የአክሱም ቱሪዝም ወደ ነበረበት ቢመለስ ለአክሱም ህዝብና እዛው አካባቢ ላለው ማህበረሰብ ሳይሆን ለኢትዮጵያም ይጠቅማል፣ ለሀገር ይጠቅማል የሚል እምነት ስላለን ማለት ነው። በየ አካባቢው ያለው የቱሪስት መዳረሻዎች ወደ ነበርባቸው እንዲለሙ፣ ሰላማቸው እንዲጠበቅ፣ የፕሮሞሽን ስራዎቻችንን በሚገባ እንድንሰራ ይገባል የሚል ሀሳብ ያለኝ